አሰላሙአሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንደት ናቸው? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በቲ በልሌ ማለት ነው። ጋይስ በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የነበራችሁ ደግሞ ከሆናችሁ ቻናሉን ሼር ላይክ በማድረግ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። ግን የተከበራችሁ ቤተሰቦች ማለት ነው፣ ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ነው ማለት ነው። እንግዲህ ባለፈው ሳምንት ማይተናን በየሳምንቱ በናፍቆቱ የምንጠብቀው እና በጉጉት ነው ማለት ነው። በብዙዎች ዘንድ ተወዳጅና ውጤታ ውጤታማ የሆነ ቻናል ነው ማለት ነው። ስለዚህ ሁላችሁም በአክብሮት እንድትከታተሉ በትህትና ጠይቃለሁ ማለት ነው። ለዛሬ እንግዲህ ክፍል አንድ መቶ ሰላሳ ስድስትን ይዤላችሁ መጥቻለሁ። ስለዚህ የምናየው ይሆናል ማለት ነው አብረን ምን አለ ምን ተደረገ የሚለውን ማለት ነው ምን ላይ ናቸው የሚሉት እንምናይ ይሆናል ማለት ነው። ለዛሬ እንግዲህ ምንድነ የተከበራችሁ ቤተሰብ ወይ ክፍል አንድ መቶ ሰላሳ አምስት ላይ እንዲያለቀው ለማስታወስ ያክል ጸጋ አቤልን አቅፋው እያለ ሰላም እያለችው እያለ ነበር ማለት ነው። ድንገት ሶሲ አይታት ሶሲ ናቹ አይተዋት ጸጋ ብላ እየጠራቻት እያለ ነበር እየመጣው ማለት ነው። ስለዚህ እሱ እንዳለቀ ሆኖ ነው ማለት ነው የሚቀጥለው። ስለዚህ ሶሲ ስትጠራት ምን ፈለግሽ ብላ አቤት ስትላት ምንድን ነው ምንድነው የፈለግሽ ስትላት እኔ ለምን ትሰሪያለሽ አንቺ ወንድሜ ጋር ትላታለች። ምንሽ ነው ስትላት፣ ምኔም ሆነ ምኔም ልቀቂ እጅሽ እንደጂ የምትትላት፣ እኔም አለቅም ብላ ስትታገላት ወይም ስትከራከራት እጇን በእንክሻት ቀርጭምጭም አድርጋ ከበላቻት በኋላ ትለቀዋለች ማለት ነው። የአቤልን አቤልን ከለቀቀችው በኋላ እንግዲህ ያው ምን ማናት፣ ምንድናት የሚለው ጥያቄ ተመስንቶ እሱም እህቱ እንደሆነ የታናሽ እህቱ እንደሆነች ይነግራታል ማለት ነው። እሱም ታውቂያታለሽ እንደ ሲላት፣ አዎ አውቃታለሁ፣ ስለዚች ልጅ ጉድ ምንም ነገር የምነግርህ ቤት ስደርስ ነው። ምክንያቱም ጉዳቷ ጉዷ አያልቅም ትላታለች ማለት ነው። እሱም እሺ ብሎ ወደ ቤት ይሄዳሉ ማለት ነው። ወደ ቤት እየሄዱ እያለ

ከዛ ማናት ምን እንዲና ስትለው፣ ባለፈው የሆነ ጊዜ ስልኩን ከፍታ ፎቶዋን እንዳየችው ስላስተው መቅዲ ማለት ይቻ አይደለች፣ እንዴት ላል የነቺ ሲላት፣ ቆይ የምፈልገው እሷን ነው። ስለዚህ አንዴና አናግራታ አብረን ትልና አብረው ለማናገር ይሄዳሉ ማለት ነው። አብረው እንዳናግሯት ምንም አንቺ አይደለሽ እንደ መቅዲ ስትላት፣ እኔ ነኝ ተለና እንደለመደችው በጸጋ የለመደችውን እሷንም እጇን ቅርጭጭ አርጋ ትበላት፣ አለኝ እህቴ፣ ለምንድ ነው እንደዚህ የምታረገው? ብሎ ቢጠይቃትም ምን ላርግ ብለህ ነው ወንድሜ፣ እሷኮ ልቅም አርጋ ልብህን ሰው እንዳታፈቅር፣ ሰው እንዳትቀርብና ሴት ሁሉ ክፉ እንዲመስልህ፣ አልፎም ተርፎ እኔን ከፍቅረኛ የለያየች በእሷ የተነሳ ነው ስለዚህ ብሎ ብላ ትነግረዋለች ማለት ነው። እሷም በመደንገጥ የምርሽን ነው በእኔ ምክንያት ነው ከፍቅረኛሽ ጋር የተለያየሽው ስትላት፣ አዎ ባንቺ ምክንያት ነው የተለያየሁ፣ ምክንያቱም ወንድሜ ሁሉም ሰው ካጅ እንደሆነ እንዳስብ ስላደረግሽው ትላታለች ማለት ነው። እሱም እንግዲህ ልክ ናት ስትል፣ አዎ ልክናት ብሎ አቤል የሚመልስላታል ማለት ነው። እሷም እንግዲህ በጸጸታ አፍራ መሄድ አለብኝ ብላ ሁለቱንም ጥላቸው ትሄዳለች። እሱ ግን አሁ ግን ይከተላታል ማለት ነው። ተከትሏት ይሄድ እያለ እባክህ አትከተለይም፣ መከተል ካለብህ አሁን ነበር አሁን አልነበረም ጊዜው አልፏን ብትለውም እሱ ግን ሊፈታት አልፈለገም። እና አብረው ቁጭ ብለው ታሪኳን ያው እየተጣሉበትም ማለት ነው ትነግረዋለች። ወደ ሮም እንዴት እንደገባን ነበር ማወቅ የፈለግከው ትለዋለች። አዎ እሱን ነው ማወቅ የፈለግኩት ይላታል። እሱም የልደቱ ቀን ነበርና እሷም የልደቱ ቀን ነበርና አቤል ወደ ሁቴሉ ካልመጣሁ ወደ ያዘው ሩም እራሱን እንደሚያጠፋ ና ሁለተኛ በህይወት እንደማያላገኘው ሲነግረኝ ነበር ያቀናሁት ትለዋለች ማለት ነው እሱም ኦኬ ታዳ አንቺ እንዳያጠፋ ነው ወይ ራሱን ተከትለ ሽሄርሽ ወይ ስለምትወጁ ነው ወይ ይላታል አዎ ራሱ እንዳያጠፋ ነው ምክንያቱም ራሱን በእኔ ምክንያቱም እንዲያጠፋ አልፈለግኩም ስለዋለች ማለት ነው እሱም እሺ ካልች ሌላ ምክንያት ጠይ ስጪ ሲላት፣ ምክንያቱም አደገኛ ወቅት ላይ ነበር የደረስኩት በዛ ሰዓት ባልደርስለት ይሞት ነበር ልጁ ትለዋለች። እሱም የምርሽ ነው ብሎ ለማዳመጥ የሞክራታን አዎ የምሪ ነው ያ ነበር የተፈጠረው። አንተ ግን ስገባ ስላየህ ብቻ ነው እስከ ዛሬ ይህን ሁሉ ጊዜ አልሰማም ብለህ ስታሰቃየኝ የከረምከው ትለዋለች ማለት ነው። እሱም በጣም ያዝንና ያው እዚህ ላይ እንትን ይላል ማለት ነው። በጥታ ላይ ደግሞ ቤዛና ቾቻ ጸጋን እንግዲህ ምን ሆነሽ ነው ጸጋዬ፣ ያማነው ምን ደረሰብሽ? ሲሏትም አፈር ብሉና እናንተ ደግሞ ከፊቴ ጥፉሊ ስትላቸው፣ ውይ ተናድርሽብን እንዴ ሲሏት፣ አዎ ምነው እናንተ ለነገሩ ይሄ ክብር አያቃ አታቂውን ጎዳና ላይ ያደገ ሰው እንዴት ስለ ክብር ያውቃም ብላ ስጠይቃት እሷን በንደት ቹቻም ያው ለመማታት ትጋብዛታለች ትጋበዛለች ማለት ነው። እኔ ምንም ጎዳና ላይ ባድርም ብኖርም ግን ከአንቺ ተሻለ ስብና ላይ ብላ ስትመልሰላታለች። ቤዝቲ ይዛ እጇን ተሄዳለች ማለት ነው። እየሄዱ እያሉ ተላይተው እንግዲህ አቡሻና አቡሻና ሄሉ ደግሞ እያወሩ እየተጫወቱ ያለ እንግዲህ ፒያሬ ወይም ሂዋን ማለት ነው ትመጣና እንዴት ናችሁ ሰላም ናችሁ ወይ? ምን ነው ጋቢና ሽንጥለሽዋን ሚኪ አስደበረሽ ወይ ስትለ አዎ አስደብሮኝ ነው ትለዋለች ማለት ነው። ግን ሄሉ ግን ይሄ ምቹት አልሰጣትም ነበር እና እንዴት እኔን ቁጭ አድርጎ ሱፒያር ሊላት ይችላል ብላ በንዴትና በቁጣ እናንተ አውሮ የምታውሩት ነገር አለትም ና አረ ችግር የለውም ዋንጭ እያለሽ እኔ ማውራት እችላለሁ ብትላትም እሷ ግን ልትሰማት ፍቃደኛ አልነበረችም ብና ጥላት ትሄዳለች ማለት ነው። ፒያሩንም ከዝናናና ካጽናናት በኋላ ፒያሩ ሄዳ ሂሉ እንደዚህ እኮ አይደለም እኔ አቡሻን ወንድሜ ነው እንደ ወንድሜ ነው ማያው ስትላትም፣ የሆነ ጊዜ ግን በፉንቃው ወድቀሽ እንደነበረ በፉንቃው ወድቆ እንደነበረ ግዴታ መምረጥ ስላለብሽ ሚኪን ስለመረሽ አትከጂው ማለት አይደለም። ስለዚህ አላምንሽም ትላታለች ማለት ነው። ማመን አለማመን የራስሽ ጉዳይ ነው፣ ግን እኔ ፉንቃዬ ብሎ እንዳይጠራኝ ማስጠነቅቅልሻለሁ። በተረፈም ደግሞ በቃ ከኔ ያን ያክል ርቀቱን ሳይጠብቅ እንዲቀርበኝም አደርገዋለሁ ስትላት ጭራሽ ማድረግ ከቻልሽ አንቺ አጠገብ እንዳይደርስ አድርጌ ትላት ላይ ሜኪን አቡሻን የመሰለ ምርጥ ወንድሜን እንደዚህ ላጠው አልፈልግም ትላታለች። ተናዳ ትሄዳለች ማለት ነው። ሄሉና አቡሻን በከባዱ ይጣላሉ ማለት ነው። ሄለን ህዋን የምትባለን ከሕይወት አውጣ። እሱም እህቴን እንዴት ነው ከህይወት ላወጣት የምችለው ብሎ አካክ ዘራፊ ልባታን ማለት ነው። በዛ አይነት ጦርነት እሷ አመተው ከቻልክ ደውልልኝ ትለዋለች ማለት ነው። ቦቸራና ቤቲ ደግሞ ቦቸራና እና እንትና ደግሞ እንግዲህ ዛሬ ባለፈው ሄርሜላ ላይ ያደረጉትን ቁምጣ ለብሰሽ ተበቀልል እንድትበቀልኝ አድርግ አታ ባለችው መሰረት እንግዲህ የአገር ልብስ ለብሳ ወደ እሱም ቁምጣውን ለብሶ እንግዲህ ሄዷን ማለት ነው ከብዬ ከቡዬ እየተባባሉ ሄርሜላን መጨረሻ ላይ አስነቅለው ካለችበት እንድትወጣ አድርገዋታ ማለት ነው። ተገናኙበት እነሱም ዘና ብለው እንግዲህ አሪፍ ቪዲዮ ለቲክቶክ የሚሆን ቀርጸዋን ሄርሜላን ተናዳለች ማለት ነው። ጄሪ ግን ያው ተንኮለኛ ናት ማለት በእርግጥ ትፈልገዋለች ግን በእሱ ልክ ምክንያት እንዴት መጠቀሚያ ታደረገዋለች ሳትወደው እኔን ልክ ስለያዛት እንጂ ስለወደደች አይደለም ትላታለች ማለት ነው። ወደ ሄቨንም አቅንታ ማለት ነው። ምንድን ነው አንቺ ከቾምቢ የምትፈልጊው? ትናንትና ጉንጩ ሳምሹ ትላ። ብስማውስ ምን ችግር አለው ትላለ። ችግሩማን እንዴት መሳምሽ ነው? እንዴት ትሰኙ አለች ጮምቤን ትላታለች እሷም ምንም አላደረግንም፣ ብቻ ጉንጩ ሳሞ ይሻልሻል ብላ ማስጠንቀቂያ ትሰጣታለች ማለት ነው። ይሄም እያለ እያለ እንግዲህ ሁሉም ወደ እንትኑ ይሄዳል ማለት ነው። ምነው ጠረጠርሽኝ እንደ ስትላት፣ አይ መጠርጠር የማን አይደለም። ዮናስ ደግሞ በተሰላዩ በጣም አብዷን ማለት ነው። እንዴት እንደዚህ ታረገኛለች? እንዴት እንደዚህ ትሆነኛለች? ብቻ ወዘተ ማይለ የለም ለመደፈዋለሁ፣ አንዴ ባገረኛ፣ እንዴ በንትነኛ እያለ ግራ ያጋባኛም ብሎ ለጓደኛው ይነግረዋል ማለት ነው። ጓደኛውን መጥቶ ለቦቼ እንደዚህ እንደዚህ ነው ብሎ ይነግረን። ገና አስነቅለዋለሁ ምን አይተ ብሎ ይለያያሉ ማለት ነው። በተለይ እንትና ደብሮት ነንበር። ያሬድ እንግዲህ ያሬድ እና እንትና እንዲገናኙ እንዲቀራረቡ ይሄ ተቻለች ሆና አድርጋችሁ አቀራርባችሁ አውርታችሁ፣ እኔ ግን አንድ ቀጠን ያለች ቀጠር አላችሁ ማለት ነው። አምልጣለች ማለት ነው። እነሱ እንግዲህ ስለናፍቆታቸው እያረጉት እናቷ ጋር ስለታረቀኝ ደስ እንዳለው ምናምን እየወጋት እያለ እንግዲህ ቦቼና ቹቻ ወደ ቤት አቀንተው ቀስቴን ያናግሩታል ማለት ነው። ቀስቴን እንግዲህ ያው በዛ በች በእንግሊዘኛ እንዲጣሉ ሆነዋል ማለት ነው። የእነሱ እንግሊዘኛ ነው የሚያጣላቸው ማለት ነው። ውድና የተከበራችሁ ቤተሰቦች ክፍል መቶ ሰላሳ ስድስት